ጤና ይስጥልን ውድ የቻናላችን ተከታታዮችም፣ ለሰዓቱ የተሰናዱ ትኩስ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በኦሮሚያ ክልል አርሲ ሀገረ ስብከት በኖኖ ጃዌ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ቁጣን ቀሰቀሰም። በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዌ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን ከቦታው የተገኘው መረጃ ያሳያል።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 በተገኘው መረጃም ለማወቅ ተችሏል። ከተገደሉት ምዕመናን ውስጥ ስድስቱ በገገሌ በዓለ ወልድ ቤተክርስቲያን፣ አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተክርስቲያን እና ቀሪሟቾች ባሉበት አካባቢያቸው ስርዓተ ቅብራቸው መፈጸሙ ተገልጿል። በመረጃው እንደተመላከተው በቀበሌው ባለ ከፍተኛ ስጋት በቀጣይ የባስ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባል ተብሏል። ይህን ግድያ ተከትሎም የክርስቲያኖች እልቂት ሃይባይ ለምን አጣ ሲሉ በርካቶች ሀዘናቸውን እየገለጹ ነው። አርሲ ውስጥ የሚኖሩ ኦሮመኛ ተናጋሪ ክርስቲያኖች ሲታረዱ እንኳን የሚጮህላቸው ብሔር፣ ተቋም፣ የሚቆጣላቸው አባት፣ ሰልፊውም የሚወጣላቸው ወጣት፣ በቃ የሚል ህግና አክቲቪስት የላቸውም። ሸሽተው የሚሄዱበት ተጨማሪ መደበቂያ አላገኙም። ከሀገራቸውስ ውስጥ የት ይሄዱ? ተፈናቅለው እንኳን ራሳቸውን ማትረፍ አይችሉም። ከሁሉም አባቶቻችን ጉዳዩን አጀንዳ አድርጎ ከመንግስት ባለስልጣናት ጋር ለመነጋገር አለመምከራቸው ያበሳጫል የሚሉ ድምፆች እየተሰሙ ነው። በፓርላማ አንድ ድምፅ የሚያሰማ ዜጋ መጥፋቱም ያስቆጣል እየተባለ ነው። እስከ መቼ ተመሳሳይ ዜና ይቀጥላል? አርሲ ውስጥ ያለው የመንግስት የጸጥታ አካላትስ ምን ነው ዝም አሉም? እስከ መቼ ነው ገዳዩ ቼቼ ያለ የሚኖረው? መቼ ነው ለሞቱት ሪስፔክት ሰጥቶ መግለጫ የሚያወጣው የሚሉ ጥያቄዎችም ተበራክተዋል። በአንድ ወር ጊዜ ውስጥ አራት አምባሳደሮች፣ አንድ የውጭ ጉዳይ ሚኒስትር ዴታ፣ ሶስት የህዝብ ተወካዮች ምክር ቤት አባላት አሜሪካን ጥገኝነት መጠየቃቸው ተሰማ። በዚህ መጠን በተመሳሳይ ጊዜ ስርዓትን ክደው የኮበለሉ ባለስልጣናት በኢትዮጵያ ዘመናዊ የፖለቲካ ታሪክ የለም ተብሏል። የውጭ ጉዳይ ሚኒስትር ዴታ የነበሩት ብርቱካን አያኖ በሞያሌ በኩል ወጥተው አሜሪካ መግባታቸውን የተሰማው ሌሎቹ አምባሳደሮች ወደ ሀገር ቤት እንዲመለሱ ሲጠየቁ አንመጣም ብለው አሜሪካን ጥገኝነት ለማግኘት ጠይቀዋል ተብሏል። ሶስቱ የህዝብ ተወካዮች ምክር ቤት አባላት ደግሞ ለስራ በሄዱበት የቀሩ መሆናቸው ተሰምቷል። ይህም በብልጽግና ባለስልጣናት በኩል አለመተማመንና ተጠያቂነት ለመሸሽ የሚደረግ እሽቅ ድምድሞች እንዳለም ማሳያ ነው የሚሉ ሀሳቦች ተነስተዋል። ዩናይትድ ኪንግደም ውስጥ በፈጸመው ጾታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረው ሀዱሽ ገብረስላሴ ቅባቱ ወደ ኢትዮጵያ መባረሩ ተገለጸ። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖርበት በነበረበት ኤሴክስ የ14 ዓመት ታዳጊና ሌላ ሴት ላይ ጾታዊ ትንኮሳ በመፈጸሙ ተከሶ የአንድ ዓመት እስር ተፈርዶበት ነበር። ባለፈው ሳምንት አርብ ዕለት በስህተት ከእስር ቤት ከተለቀቀ በኋላ ለሁለት ቀናት ሲፈለግ ቆይቶ ለንደን አንድ መናፈሻ ውስጥ ተይዞ ወደ ማረሚያ ቤት ተመልሶ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ወደ ኢትዮጵያ መላኩ ተገልጿል። ማክሰኞ ዕለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ረቡዕ ዕለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስት አስታውቋል። ባለፉት አስርት አመታት የተባበሩት አረብ ኤምሬቶች በፖሊሲዋ በአፍሪካ ኢኮኖሚ በላይነት ለመያዝ ፍላጎቷን ታንጸባርቅ ቆይታለች። ይህም ፍላጎቷ ግዙፍ ኢንቨስትመንቶችን ጨምሮ የንግድ ልውውጧንና የወደብ አስተዳድሯን ማሳደግን ያካትታል። የባህረ ሰላጤዋ ሀገር በተጨማሪም በአፍሪካ ግዙፍ የመሬት ግዥን እንደ ስልት እየተከተለች ሲሆን ትላልቅ የእርሻ መሬቶችን፣ ለቅንጡ ቱሪዝም የሚሆኑ የዱር እንስሳት መገኛ አካባቢዎችንና የባህር ዳርቻዎችን በእጁ አስገብታለች። በዚህም ሳትገታ ለካርቦን ማምረቻ የሚሆኑ ሚሊዮኖች ሄክታር ጫካዎችን የግሉ አድርጋለች። አቡዳቢ ባለፉት ዓመታት ከኢትዮጵያ፣ ግብጽ፣ ኬንያ፣ ኡጋንዳ፣ አንጎላ፣ ሞሮኮ፣ ማዳጋስካር፣ ናሚቢያ፣ ሴራሊዮንና ሱዳንን ጨምሮ ከበርካታ አፍሪካ ሀገራት የእርሻ መሬቶችን ገዝታለች። ፋርምላንድ ግራብ ዶት ኦርግ የተባለው ድረገጽ ኤሊት አግሮ ፕሮጀክትስ የተባለውን ኩባንያ በኢትዮጵያ ስንዴ ማምረት ሊጀምር እቅድ እንዳለው ከሁለት ዓመት በፊት ዘግቧል። ኩባንያው ስንዴ ላይ እየጨመረ ባለው ፍላጎት ምክንያት በኢትዮጵያ ለማምረት እያጠና መሆኑን የገለጸ ሲሆን የስንዴ ምርቱ ወደ ኤምሬትስ የሚላክና ለኢትዮጵያ ገበያ የሚቀርብ መሆኑን ጠቁሟል። እንደ አውሮፓውያኑ አቆጣጠር ከ2018 ወዲህ ኢትዮጵያና የተባበሩት አረብ ኤምሬትስ የሁለትዮሽ ግንኙነታቸውን በንግድ ኢንቨስትመንትና በደህንነት ትብብር አጠናክረዋል። ኢትዮጵያ ለኤምሬትስ በአፍሪካ ቀንድ ዋነኛ አጋር ስትሆን ግንኙነታቸው ዘርፈ ብዙና ስልታዊ ነው። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ሀገራቱ ዲፕሎማሲያዊ፣ ፖለቲካዊ፣ ኢኮኖሚያዊና የደህንነት ግንኙነቶቻቸውን በከፍተኛ የመሪዎች ጉብኝት በንግድና ኢንቨስትመንት አሳድገዋል። ኢዜማ ብልጽግና የመንግስት ሰራተኞችን በግዳጅ ወደ ፓርቲ አባልነት እያስገባ ነው ሲል ከሰሰም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው ብልጽግና ፓርቲ የመንግስት ሰራተኞችን ያለ ፍላጎታቸው በተለያዩ ጫናዎች አማካኝነት የፓርቲ አባል እንዲሆኑ እያስገደደ ነው በማለት ከሷል። ፓርቲው ባወጣው መግለጫ ገዢው ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ አመታት በስተቀር ከፍተኛ ተደራሽነት ያላቸውን መገናኛ ብዙሀንን ጠፍሮ መያዝ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ብሏል። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞችን ያለ ፍላጎታቸው የተለያዩ ተጽዕኖቹን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑ ያገኘናቸው መረጃዎች እያሳያሉ ሲል አክሏል። ዜማ ይህ ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን፣ የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣንን ያለ አግባብ እንደሚጠቀሙ ያመላክታል ብሏል። በተጨማሪ ፓርቲው ተግባር በተደጋጋሚ እገዛለታሉ የሚለውን የሀገሪቱን ህገ መንግስትና ሌሎች ሀገራችን የተቀበለቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅና ለህግ የበላይነት ያለውን ምልከታ ጥያቄ ውስጥ የሚከትነው ሲል ፓርቲው በመግለጫው አክሏል። ኢትዮጵያ በህግ የበላይነት ምዘና አምና ከነበረችበት ዝቅ አለች። የአምባገነንነት አዝማሚያ እየተባባሱ መምጣታቸውን ዓለም አቀፍ ሪፖርት አስጠንቅቋል።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 አመላካች መሆኑን ገልጿል። የተወደዳቸው አድማጮቻችን ለሰዓቱ ያሰናዳናቸው መረጃዎች እነዚሁ ነበሩ። ጤና ይስጥልን።